መጽሐፈ ሲራክ ምዕራፍ ዘጠኝ ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትን አታስቀናት። ምስጢርን እንዳታወጣብህ ለሴት ልብህን አትስጣት። በዝሙቷ እንዳትሰናከል የሰው ሚስት አታባብል። በዘፈኗ እንዳታስትህ ከዘፋኙ ሴት ጋር አትጫወት። ፈቃዷን እንዳያስትህ ድንግልናዋን አትቆንጥጣት ርስትህን እንዳታጣ፣ ለጋለሞታ ልቦና ናትስጣት ምንጣፏ እንዳያስትህ ከጋለሞታ መንደር አትፈልግ። ከመልከ መልካም ሴት ፊትህን መልስ። የጎልማሳ ሚስትም ደም ግባቷ አያስጎምጅ። በሴት ደም ግባትም የሳቱ ሰዎች ብዙ ናቸው። ስለዚህ ነገር ፍቅሯ እንደ እሳት ይነዳል። ከሰው ሚስት ጋር አትቀመጥ ልቦናህን ወደ እሷ እንዳትወስድ ሰውነትንም በሞት እንዳትሰነካከል በመጠጥ ጊዜ ከእሷ ጋር አትቀመጥ ድንገተኛ ወዳጅ እንደሱ አይሆንምና የቀድሞ ወዳጅህን አትተው አዲስ ወዳጅ ጉሽ ጠጅ ነው ቢከርም ግን ደስ ብሎ ትጠጠዋለ እንዲጠፉ አታውቅምና የአጣን ብልጥግናቸው አያስቀና የእግዚአብሔርን ሕግ የሚዘነጉ ሰዎች ተድላቸው አስጎምጅ እስኪ ሞቱ ድረስ እንዳይከበሩ አስብ። ሰውነትን ከሚቀጡ ከመኳንንት ፈጽመ ራቅ። የሞት ጥርጥር አያገኝ ሰውነትህን እንዳታጠፋ፣ ብትቀርባቸውም ሰውነትህን እንዳታጠፋ። ነገር ግን በወጥመድ መካከል እንዳትሄድ በገደልም መካከል እንድትመላለስ ወቅ የተቻለህን ያህል ለባልንጀራህ በጎ ስራ ከመምህራን ጋር ተማከር፣ ጉዳይህም ከአዋቆች ሰዎች ጋር ይሁን። ነገር ሁሉ በእግዚአብሔር ህግ ይሁንልህ። ከድሆች ሰዎች በምሳህ ይቀመጡ። ምሳህም እግዚአብሔርን በመፍራት ይሁን። ስራው በብልሃተኛ እጅ ይከናወናልና የአህዛብንም አለቃ በቃሉ ጥበብ ያመሰግኑታል። ሸፋጭ ሰው በሀገሩ ያስፈራል፣ ከቃሉም የተነሳ ፈጽመው ይጠሉታል።